ውይ ማሙሽዬ፣ ማሙሽ ረ በደንብ እሰይ። ጠቢው ጠቢው፣ እንደሱ ያምራል። ረ ጎንበስ ጎንበስ፣ አቤት አቤት፣ እሰይ። ረ አፍንጫውንም ሳብ አርጊለት። ረ እንደሱ ሳምይ። እንደዚህ ነው። ከወደዱ አይቀር አዎ። ረ ያዘርጋት፣ ያዘርጋት የአባይ ውሃ ሙልቶ ይፈሳል ቦይ ለቦይ። ውይ እንደው ድፍት ብሎ ነበር። አቤት አቤት! እንደው የሰው ዓይንም እኮ ይደፋል በቁንጣ ነው። ኧረ ኦማይ ጉድነስ! ቤተሰብ እንግዲህ አብርሃምና ሄርሜላ መጃጃላቸውን እንግዲህ እንደ ቀጠሉት ነው ማለት ነው። እኔ ማንን ለማናደድ እንደሆነ ባላውቅም ይሄንን ያህል ብዙ ሰው አትፍረድ ምክንያቱም ሄርሜላ ምን ታድርግ? ዋናው ባልተቤቱ ፈቅዶ ወዶ ያዥኝ ገድፊ ካላት እሷ ምን ታርግ? ሴት ልጅ እኮ መንገድ ከተሰጠች በጣም ራስ ላይ ትወጣለች። ና ይገርማል። እንግዲህ እየቀወጡት ይገኛሉ አብርሽና ሄርሜላ። አቤት አታጃጅል! አረ ዝሙት ነው በአደባባይ ዝሙ